እነዚህ ሶስት ነገሮች ካሏት በፍፁም በፍፁም እንዳታመልጥ ቶሎ ብለህ በእጅ አስገባት። አንዳንድ ጊዜ በህይወት አጋጣሚ እንደዚህ አይነት አለ እንደ የሚያስብሉን የሚያስገርሙን ሰዎች ወደ ህይወታችን ይገባሉ። አሁን አንተም ይህችን እንቁ ልባም ሴት ካገኘሃት ጊዜ ማጥፋት አያስፈልግም። ዛሬ ከኔ ጋር እስከ መጨረሻው ድረስ ከቆየህ በእንቁ በልባም ሴት ላይ ብቻ የምታገኛቸውን ካገኘሃት ደግሞ በፍፁም ልታመልጠ የማይገባት ሴት ላይ የምታያቸውን ነገሮች በግልጽ አንድ በአንድ እነግርሃለሁ። ካንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም፣ እንዴት ናችሁልኝ? እኔ በጣም ደህና ነኝ። ሁላችሁንም ለምትሰጡኝ ሀሳብ፣ አስተያየት በጣም አመሰግናለሁ። አዲስ የሆናችሁ ትታዩኛላችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ፣ ቆንጆ ቆንጆ ቪዲዮዎች ይደርሳችኋል። ዛሬ ደግሞ ትንሽ ለየት ባለ ሀሳብ ተመልሼ እመጥቻለሁ። እንዳታመልጥ የሚያስብል ሴት ወደ ህይወት ልትገባ ትችላለች። እዚች ሴት ላይ፣ እንቁ የሆነች ልባም የሆነች ሴት ላይ የምታያቸው ኳሊቲዎች ምን ምን ናቸው የሚለውን በሶስት ከፍዬ እነግርሃለሁ፣ አንድ በአንድ ማለት ነው። እኔ ጋር እንግዲህ እንደምታጉት ግልጽ ግልጽ ግልጹን እውነት እውነቱን ነው የምናወራው። እስኪ ቪዲዮን ከመጀመራችሁ በፊት ግን ሁላችሁም ላይክ አድርጉት፣ አላደረጋችሁም። እሺ አሁን መጀመር እንችላለን። ስለዚህ የመጀመሪያው ነገር በፍጹም እንዳታመልጥህ የሚባልላት ሴት እንደው ድንገት ወደ ህይወትህ ከገባች ጠበቅ አድርገ ልትይዛት የሚገባ ሴት ምን አይነት ሴት ናት? ራሷን የምትወድ ሴት ናት። እንዴ ናፊ፣ ምን ማለት ነው? ራሱን የማይወድ ሰው አለ እንዴ? ሁላችሁንም ራሳችን እንወዳለን እኮ የምትሉ ትኖራላችሁ። አዎ፣ ራስን መውደድ ብዙ መገለጫዎች አሉት። ራስን ዝም ብሎ እንደዚሁ ራሴን ማወዳለሁ እንዴት ራሴን አልወድም ማለትና እንደው ለራስ የሚገባውን የሚሆነውን ማድረግ ስለሚለያይ ነው እና ይቺ ራሷን የምትወድ ሴት ራሷን ትጠብቃለች። ሁሉ ጊዜ ባላት ነገር በቻለችው በአቅሟ ልክ ንጽት ጽድት ብላ ለመታየት ትሞክራለች። አንደኛ። ሁለተኛ ነገር ደግሞ ራሷን በጣም ስለምትወድ እራሷን ታከብራለች። ይሄ የማይመጥኗት ክብሯን ዝቅ የሚያደርጉ ቦታዎች ላይ በፍጹም በፍጹም አታገኛትም ራሱን የሚያከብር ራሱን የሚወድ ሰው ደግሞ ሌላን ሰው ያከብራል። ስለዚህ አንተንም ሆነ ሌሎች ሰዎችንም በጣም ታከብራለች። ትሁት ሴት ናት። የእውነት ይቺ ሴት እንቁ ሴት ናት እና ካገኛት ልታመልጥህ አይገባም። ራሱን የማያከብር ራሱን የማይወድ ሰው ሌላን ሰው ሊወድ ሌላን ሰው ሊያከብር አይችልም። እወዳለው እንኳን ቢል የውሸት ነው የሚሆንበት። ምክንያቱም መውደድ ከራስ ነው የሚጀምረው ለራሳችን ያላደረግነውን ነገር ሌላ ለማንም ልናደርግ ስለማንችል ማለት ነው። ስለዚህ ራሷን የምትወድ ራሷን የምትጠብቅ ራሷን የምትንከባከብ ራሷ የሚገባትን ትልልቅ ነገሮች ለራሷ ለማድረግ የምትጥር የምትሞክር የምታከብር ማክበሯንም ደግሞ በተለያዩ መንገዶች የምታሳይ ለሰዎች ክብር ያላት ሴት ካገኘ በእውነት እንዳታመልጥ። እንቁ ሴት ናት። ሁለተኛ፣ ኮንፊደንስ ያላት በራሷ የምትተማመን ሴት። ሌላኛው እንቁ ወይም ልባም ሴት ጋር ያለ ትልቅ ኳሊቲ ነው። በራስ መተማመን በጣም ሰፊ ነገር ነው። ብዙ ጊዜ ወንዶች በራስ መተማመን ይኑራቸው አላማ ይኑራቸው እያልኩ ደግሜ ደጋግሜ ይነግራቸዋለሁ፣ እላቸዋለሁ። ብዙ ጊዜ ካፌ የማይጠፋ ሀሳብ ነው። በራስ መተማመን ለሴት ልጅም እንደዛው ነው። በቃ ትልቅ ነገር ነው። በራሷ የምትተማመን ሴት አንተን ከሌላ ሰው ጋር አታወዳድርህም። የፍቅር ግንኙነት ላይ ሆናችሁ ገሌኩ እንደዚህ ተደርጎላታል፣ ለእኔ ለምን እንደዚህ ያላደረክ ምናምን አትልህም በራሷ ታምናለች። በራሷ ትተማመናለች። አንተን ከሌላ ሰው ጋር አነጻጽራ አይደለም የሆነ ዋጋ የሆነ ቦታ የምትሰጥህ እንደዚሁ ዩኒክ እንደሆንክ እንደዚሁ የተለየ እንደሆንክ ታውቃለች። ይሄ በውድድር መንፈስ ውስጥ አይደለም ያለችው። ራሷን ታውቃለች፣ የሚገባትን ታውቃለች፣ የምትፈልገውን ታውቃለች። እዛ ጋር ለሆነች ሴት የሆነ ነገር ስለተደረገ ለእኔ ማድረግ የምትልህ አይደለችም። ምን እንደምትፈልግ ታውቃለች። ሰው ስላደረገው፣ ሰው ስለተገበረው፣ ሰው ስለሆነው አይደለም የሆነ ነገር የምትሆነው። ፍላጎቶቿን ታውቃለች እና ደግሞ ጥፋት ስታጠፋ ይቅርታ ትጠይቃለች ምክንያቱም በራስ መተማመን ማለት እኮ እኔ አላጠፋም እኔ አልሳሳትም ምናምን የሚል አይነት አስተሳሰብ መያዝ አይደለም። አንዳንድ ጊዜ ሰልፍ ኮንፊደንስ በጣም ይበዛና እንደዚ አይነት መልክ ይኖሯል፣ እንደዚህ አይነት ሀሳብ ይይዛል። በቃ እኔ ምንም አላጠፋ ምንም አልሳሳትም አይነት፣ በቃ ስህተት የሆኑ ነገሮችንም በቃ ማንም ምንም አያመጣም በሚል ማድረግ አይነት ደረጃ ይሄዳል። እሱን ሳይሆን የምለው እኔ ትክክለኛውን ኖርማሉን በራስ መተማመን ነው። በራሱ የሚተማመን ሰው በራሷ የምትተማመን ሴት ስህተት ልትሰራ እንደምትችል ስትል ታውቃለች። እናም ስህተት ስትሰራ ደግሞ ይቅርታ ትጠይቃለች፣ ጥፋቷን ታምናለች፣ ትቀበላለች፣ ለመሻሻል ለመታረም ትሞክራለች። የፍቅር ግንኙነት ውስጥ ደግሞ በጣም በጣም የሚያስፈልገው ትልቁ ኳሊቲ ይሄ ነው። እውነት ለመናገር ለወንድም ለሴትም ጥፋትን የማመን የመቀበል ነገር በቃ አብዛኞቻችን ሰዎች ሴትም ሆነ ወንድ ማለት ነው፣ በቃ ይሄ ጥፋትን ላለማመን እንሞክራለን፣ እንጥራለን። ሁ አሸናፊ መሆን የምንፈልገው በኮንቨርሴሽን በምናወራበት፣ ሁል ጊዜ የተሻለ መሆን፣ የኛ ሀሳብ እንዲያሸንፍ ነው የምንፈልገው። ግን ትክክል አይደለም። ሰውነን ስህተት እንሰራለን። በቃ እናጠፋለን፣ እንሳሳታለን። ታዲያ ስታጠፋ ጥፋቷን የምታምን የምትቀበል ሴት እንቁ ሴት ናት እና ካገኘሃት የኔ ወንድም ጠበቅ አድርገህ ያዛት። ከእሷ ጋር ሆነ ማትፈታው ችግር የለም። የእውነት ጥፋቷን ታምናለች፣ ትሻሻላለች፣ ትለወጣለች። ስህተት እንኳን ቢኖርባት ሬዲ ናት ለማሻሻል ሬዲ ናት። አዳዲስ ነገሮችን ለመማር ዝግጁ ናት። በራሱ የሚተማመን ሰው እንደዛ ነው። አዲስ ነገር ለመማር፣ አዲስ ነገር ለማወቅ፣ አዲስ ነገር ለመሞከር አይፈራም። አይሆንልኝም፣ አይሳካልኝም፣ ይህንን አላደርግም ምናምን አይልም። ሰልፍ ኮንፊደንስ ያላት ሴት በእውነት ፓኬጅ ማለት ናት። ብዙ እንደዚህ ዘርዝረን የማንጨርሳቸው አሁን ዛሬ እንጀምር ብንል ዘርዝረን የማንጨርሳቸው ብዙ ፓኬጆች በውስጧ ያሏት ሴት ናት። እንዳልኳችሁ ቅድም ይህንን ስል ኦቨር ሰልፍ ኮንፊደንስ ካላት ሴት ጋር አታገናኙት፣ ባይኖራት ይሻላል የሚሉ ነገሮችን ስለምሰማ ነው። ብዙ ጊዜ ራይ ሰልፍ ኮንፊደንስ የምትሉት ነገር እሱ ነው እንደዚህ ያደረገው ሴቶቻችን እንደዚህ ያበላሸው ምናምን የሚሉ ነገሮችን ስለምሰማ ነው። ኦቨር ሰልፍ ኮንፊደንስ ትክክል አይደለም። ምንድነው ሀፕን ያደረገው በራስ መተማመን የሌላቸው ሰዎች ነበሩ። ከዛ በኋላ በራስ መተማመን ያስፈልገኛል አሉ። ከዛ ሚስ አንደርስታንድ አረጉት እና በሌላ መንገድ ተረጎሙት። ምንም ባደርግ ማንም ምንም አያገባውም በሚል የተረጎሙት የጥቂት ሰዎች ምልከታኑ፣ እና የተሳሳተ ነገር ነው እሱ። ኮንፊደንስን ግን በደንብ የገባት የተረዳች፣ ራሷን የምታውቅ፣ ራሷን የምትወድ፣ ጥሩና መጥፎ ነገሯን የምታውቅ ሴት ካገኘህ እንዳታመልጥ በእውነት ጥሩ ኑሮ እንድትኖሩ የምታደርግ የፍቅር ግንኙነታችሁ ስኬታማ እንዲሆን የምታደርግ ከማንም ጋር የማታነጻጽር ራሷን የማታነጻጽር የራሷን ኑሮ የምትኖር እንቁ ሴት ናት። ጠበቅ አድርገህ ያዛት። አንደኛ ላይ ራሷን የምትወድ አልኳችሁ። ሁለተኛ ላይ ደግሞ ኮንፊደንስ ያላት በራሷ የምትተማመን ሴት አልኳችሁ። ግን የቱንም ያህል ራሷን ብትወድ፣ የቱንም ያህል ኮንፊደንስ ቢኖራት ሶስተኛ ላይ የምዘረዝርላችሁ ወይም የምነግራችሁ ነገር ከሌላት ግን ምንም ትርጉም የለውም። ለአንተ ይሄ ሶስተኛ ላይ የማስቀምጥላችሁ ነገር በጣም ወሳኝ ነው። እሱም ምንድን ነው? ማንነትህን የተቀበለች ሴት። አዎ፣ በራሷ ብትተማመንም ራሷን ብትወድም ያንተን ማንነት መቀበል ካልቻለች አይሆንም። ይሄ በጣም ሲሪየስ ነገር ነው፣ የፍቅር ግንኙነት ላይ ሁላችሁም ሁላችሁም በደንብ ልብ ብላችሁ ልታስተውሉ ልትመለከቱ የሚገባው ነገር ይሄ ነው። አንዳንድ ጊዜ እንዴት ነው ለእኔም ለራሴ ይደርሱኛል እንደዚህ አይነት ነገሮች ናፊ፣ ማንነቴን ብዙ አትቀበለውም ይህን ነገሬን አትወደውም እኮ ይሄ ነገሬ ይረብሻታል እ እንዴት ላድርግ እንዴት ነው ከእሷ ጋር መቀጠል የምችለው ምን ላድርግ የሚሉ በጣም ብዙ ጥያቄዎች ይገጥሙኛል። እዚህ ጋር ግልጽ ለማድረግ ያህል ማንነት የምንለው ምንድን ነው? ለምሳሌ የተወለድንበት አካባቢ የተወለድንበት ቦታ ሊሆን ይችላል፣ ስማችን ሊሆን ይችላል፣ ሃይማኖት ሁኔታችን ዜግነታችን፣ ፕሮፌሽናችን አሁን ላይ እየሰራንበት ያለው ስራ ሊሆን ይችላል። እስኪላችን ሆን ያዳበርነው ነገር መገለጫችን የሆኑ ነገሮች በሙሉ ማንነታችን ውስጥ ይካተታሉ። ማንነት ይሄ አንድ ነገር ብቻ አይደለም፣ በብዙ መንገድ የተዋቀረ ነው እና እነዚህ ነገሮች የሚረብሹት ሰው ይኖራል፣ የማይቀበል ሰው ይኖራል። እውነቱን የምነግራችሁ ግን ሰው ሲወደን ሲያፈቅረን ማንነታችንን ይቀበላል። ምክንያቱም ብዙ ጊዜ እነዚህ ማንነት የምንላቸው አሁን የዘረዘርኩላችሁ ማንነታችንን የሚገልጹ ነገሮች እኛ የምንለውጣቸው አይደሉም። ወደን ፈልገን ያመጣናቸው ነገሮች አይደሉም። አንዳንዶቹ ቢሆኑም ለምሳሌ፣ ፕሮፌሽን፣ ስራችንን ምናምን የምንመጣበት መንገድ ቤተሰቦቻችንም ሊድ ሊያደርጉን ይችላሉ፣ እኛም ልንመርጥ እንችላለን። ግን ማንነታችን ሆኗል። በቃ እገሌ መምህር ነኝ፣ አስተማሪ ነኝ፣ ወይ ዶክተር ነኝ፣ ወይ ኢንጂነር ነኝ፣ እንደዚህ ስንል ማንነታችን ነው የምንገለጽበት ነው፣ አንዱ መንገድ ነው። ዜግነታችንም ነው፣ ኢትዮጵያዊ ነኝ ስንል በቃ ኢትዮጵያዊ ነን። መርጠን እንትን ብለን የመጣንበት አይደለም። እንደዚህ ነው፣ ማንነታችንን ልንቀይረው የማንችለው ነገር አለ። ያንን ያልተቀበለች ሴት፣ ያ ባዘር የሚያረጋት ሴት፣ የሚረብሻት ሴት፣ አስቡት እስኪ። ማንነትን አልተቀበለችም ማለት ኢትዮጵያዊ መሆን ይረብሻታል ማለት ነው። ሌሎች ነገሮችንም ብናነሳ ማለት ነው፣ ዲቴል ፋሚሊ ባክግራውንድ ይረብሻታል ማለት ነው። እንደዚህ ስፔሲፊክ እያደረግን ብንሄድ ብዙ ነገሮችን ማንሳት ብዙ ነገሮችን ማየት እንችላለን። ስለዚህ ማንነትን ካልተቀበለች ሴት ጋር የፍቅር ግንኙነት በፍጹም የማይሆን የማይሰራ ነገር ነው። ስለዚህ በተቃራኒው ደግሞ ማንነትን የተቀበለች ሴት ካገኘ የእኔ ወንድም እንግዲህ እንዳንተ እድለኛ የለም። ሁሉ ነገር ሞልቶልሃል፣ ሁሉ ነገር ሰምሮልሃል። ወዳሃለች፣ አፍቅራለች ማለት ነው። ሰውን ስንወድ ይህ ማንነትን መቀበል ምናምን ሀሳብ አይሆንብንም። ይሄ እንደዚህ ብለን የምናወራውም ነገር አይሆንም እንዲሁ የምናደርገው ነገር ነው። ስለዚህ ሴት ልጅ ማንነትን ተቀብላለች ማለት እድለኛ ነህ፣ ወዳሃለች፣ አፍቅረሃለች ማለት ነው። ከእሷ ጋር የሚኖረ ህይወት ጥሩ ስኬታማ ይሆናል ማለት ነው። ወሳኝ ነገር ነው እንዳልኩ ነው ቅድም ራሷን ብትወድ ብታከብርህ፣ ምናምን ኮንፊደንስ ቢኖራት ማንነትን ካልተቀበለች ባዘር፣ የሚያረጋት የሚረብሻት ነገር ካለ ስለአንተ ስለማንነትም አይሆንም። ስለዚህ ማንነትን ከተቀበለች እድለኛ ነህ። ይችን ሴት በፍጹም በፍጹም እንዳታመልጥ ጠበቅ አድርገህ ያዛት፣ ጊዜ ሳታጠፋ በእጅህ አስገባት እላለሁ። እነዚህ ወሳኝ ነገሮች ናቸው። በነገራችን ላይ ብዙ ጊዜ ማንነትን ከባህሪ ጋር ወይም ደግሞ ከካራክተር ጋር ብዙ ሰዎች ያመሳስሉታል፣ ግን በጣም የተለያየ ነገር ነው። ማንነትን የተቀበለች ምናምን እያልኩ በማወራበት ጊዜ ባህሬን የሆነ መጥፎ ባህሪ ያለውም ሰው በቃ ማንነቴን አልተቀበለችም ብሎ ሊል ይችላል። ግን ማንነትና ባህሪ የሚለያዩ ነገሮች ናቸው መለወጥ መሻሻል የሚችሉ ነገሮችን እያሻሻልክ ነው የምትሄደው። ዞሮ ዞሮ ጥሩ እስካልሆነ ድረስ ማለት ነው። ለምን አልተቀበለችልኝም ብለ ሌላ ነገር ውስጥ መግባት አያስፈልግም። ማንነት ማለት ቅድም እንዳልኳችሁ ነው፣ ኢትዮጵያዊነትን መቀየር አትችልም። ልክ እንደዚ አይነት ነገሮች ናቸው ማንነት ላይ የሚመጡት እና ባህሪ ግን ለምሳሌ ሐቀኝነት፣ ታማኝነት ጥሩ የሆኑ ስነ ምግባሮች ካራክተር አሉ፣ አደለም ምን በተቃራኒ መጥፎ ሲሆን ደግሞ እንደዛው። እነዚህ ነገሮችን ለይተ ማየት ያስፈልጋል ማለት ነው። ለዚህ ማንነትን የተቀበለች ሴት ካገኘ እንዳልኩት በጣም እድለኛ ሰው ነህ። እንዳታመልጥህ ጠበቃ አርገያዛት የዛሬው ቪዲዮ ይህንን ይመስል ነበር እንዴት አገኛችሁት እስኪ ሀሳባችሁን ኮመንት ላይ ጻፉልኝ ሁላችሁም ደግሞ ቪዲዮ ላይክ ሳታደርጉ ባካችሁ ባካችሁ እንዳትወጡ ወዳችሁ ተመችቷችሁ ግን ላይክ ማድረጓ ስለምትረሳ ነው ሁሌ ማስታወሳችሁ ዩቲዩብ አልጎሪዝሙ ደግሞ ቪዲዮ ላይክ በተደረገ ቁጥር ለሌሎች ለብዙ ሰዎች እንዲደርስ ሪኮመንድ ስለሚያደርገው ነው ደጋግሜ የሚጠይቃችሁ በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ ሁላችሁንም ወዳችኋለሁ መልካም ጊዜ